በእናቴ እንደዚህ ትጨክናለች። እናቴ ናት አሳድጋ ያበላች፣ እንደዚህ ይችላል። ለኔ እናቴ ደልች ምን እና ያው እኔ አሁን የመጣሁት ማዘር፣ እጇን ትታጠብ ለምን

በዚህ አይደለም ማግባት ያለብኝ። ይሄ አሁን ነው በዚህ መጨማለቅ የለበትም እንዳለ